ያለ ያችን ሊ ስትገባ ዝም ብዬሽ በቃ መኪና ውስጥ ወኛ ሁሉ እየሰማኋችሁ ነበር። ያችን ምስኪን መኪና ገጨ ምናምን ያለችው ልጅ መሲ እኮ ወሰዷት፣ ወሰዷት በቃ መታደል ነው። በቃ ያን ነገር ለአንቺ ማረገሽ አሁን አንቺ ምንም አይመስልሽም እንጂ በጣም ትልቅነት ነው። በጣም በቃ መታደል። በጣም ቀናባችሁ በመልካምነት ከምር እግዚአብሔር ይባል እኮ ጥሩ ነገር ነው ማርያምን እንደዚህ ራሱ ማድረግ በራሱ እንትን በጣም ጥሩ ነው። በጣም መታደል ነው። መታደል እኛ እንሮጣለን፣ እንሮጣለን እንሮጥ ነው እንግዲህ ሰኒ አይደለም። እንዴልከርለይ ዚህ ላስተዋውቅሽ። ቆይ ቆይ ላስተዋውቅ፣ ዚህ ዚናይ የአሜሪካ ሰው ላስተዋውቅሽ። ተተዋወቁ ማርያም ከላስ እንዳለ ተተዋወቁ ዚህ ውዴ እንጀራ ምናምን ጠይቁ። ኧረ ተው ኧረ ተው ቆይ አይደል፣ ብዙ እስኪ ሞዴል እያስተዋወቁ። ዚህ እኮ ይሄ ተዋወቂ፣ ሰኒ ፋሽን፣ ተዋወቁት፣ ሰኒ ፋሽን፣ ሰኒ ሞዴል እና አዶት ትመጣ ሆ ነበረ ማለት ሁላችሁም ትተው የት ስቴት

አሁን ቶሎ ማረግሽ በቃ አንደኛ በደንብ ሰው ቶሎ እንድትመጨልኝ ሳሪዬ ለአንቺ ፎሎሮች ቻሌንጅ አለኝ። እሺ ውድ ሺ ሰው ሀምሳ ሺህ ካስገቡኝ ሶስት ሺህ ፎን ስፖንሰር ሆናለሁ። ወይ ለስንት ሺ ነሽ ሰኒ? አሁን አርባ ሁለት አረ በመቤት ስምንት ሺህ ብቻ ጎሎሽ ነው እንዴ? ለኢድ ሶስት ሺህ ፎን እንሰጣለን። ለስምንት ሺህ ነው እንዴ እንደዚህ የምትወኙ

እንደው ጉድ ነው። እንደው እንደው ግን አሜሪካ ነው ሶስታችሁም ያላችሁት

ካለስ ምንም እንዳታስቢ፣ ይህ ሁሉ ማህበረሰብ ካለስ። ጋይስ እየሰማችሁ ነው። ሳሰ አምስት መቶ አምሳ ሰው አሜሪካ ናቸው ያሉት። እዚህም አሜሪካ ናት፣ ቅድም አሜሪካ ናት፣ ሰኒም አሜሪካ ናት። አሁን ነጋ ላንሽ ሎሎሎሎ ገና ሶስት ሰዓት ይቀርባል። አሁን አልነጋም ምናምን ሲባባሉ ወይ ዛሬ አሚዚንግ እኮ ነው። ፔጅ አሚዚንግ ነው። አቡ ህክምና አትሰጣልኝ። እኔ ደግሞ የአሜሪካንን ሰው አስተዋውቃል። ሰኒ ምንም እንዳታስቢ፣ በደንብ ነው የማስተዋውቅሽ። እሺ ውዴ፣ ከአሜሪካ ሰው ሁሉ አንድ አይቀርሽም። እሺ ሳርዬ፣ አመሰግናለሁ። አረ ምንም ማድረግ የሚያደርግ ምንም ነው። አረ በማ ቤት እንደ ቤትሽ እንዳያትሽ ቁጠሪ። ቤታየ ስትመጣ አንደኛ ነው የማስተዋውቅሽ። ምንም እንዳታስል፣ ቤታየ ነው ማውቂያ ትጊ። ቤታየ ድምቀት፣ ቤታየ ድምቀት ዘጋች። ለስንት ቀን በቃ የሆነ ሱስ እኮ ናት፣ ሱስ

በሙሉ ሰኒ ፋሽን የሚገኘው ኢትዮጵያ ነው፣ አዲስ አበባ ጋርድ ሲቲ ሴንተር ላይ የሚይዘው እንዳለ የአሜሪካን ዕቃ ነው እና ግዙ። አስተዋውቂ ሳንዲስቲ አስተዋውቂ ፋሽን፣ እሽ ጉድ፣ እሺ። ሰኒ ፋሽን የሚገኘው አዲስ አበባ ጋራድ ሲቲ ሴንተር አንደኛ ላይ አስራ ዘጠኝ ቁጥር እንገኛለን። የሴቶች ልብስ፣ ጫማ፣ ቦርሳ፣ ኮስሞቲክስ እሚይዛለን። እቃዎቻችን እንዳለ የሚመጡት የሚገቡት ከአሜሪካን ነው። የአሜሪካ ነው የሚሸጡት። ከዚህ እኮ ነው ምልከው። እንዳለ ሁሉ ነገር አሜሪካ ነው። ጥሩ ነው። ጥሩ ነው። ሰኒ በርቺ በርቺ በርቺ በርቺ በርቺ። ቀስ እያልሽ ደግሞ የእንግሊዝንም የ የሁሉንም ትልቅ ያለሽ ሰኒ በርቺ፣ ውዴ በርቺ። እኮ መሰለኝ። አመሰግናል። በተለይ አሜሪካ ኮስሞቲክ በጣም ስለሚጠቅም ጥራትም ስላለው ኮስሞቲክ ከያሽ በጣም ጥሩ ነው። ከሚገባው ላይ እሸጥልሻለሁ። አዲስ አበባ ላይም ሆነ የትም ቦታ ኮስሞቲክስ፣ ጫማ፣ ቦርሳ የሴቶች አልበሳት ሁሉም መጣ ማሪክ ነው ሰኒ አይዞሽ በርጎ በዝች ጋይዝ ሰኒ ላሳያችሁ ት ስት መጣቆወትስትጣተልእውነት ዳንቺ ነው ሳድግመሆን የሚፈልግ ሰወትጋ ይጠየቃል። አንቺ እንደው ገራሚ ሰው። ታዲያ ሞዴል ነኝ አላለች። በጣም ከወዝነሽ፣ በርቺ። በጣም በጣም ከወዝነሽ። ሁለተኛና ሶስተኛ ሰዎች ግን ማለት ነው። ወይኔ እንዴት እንደምታራገቡ ምናችሁን ነው የሚያማችሁ? የሚያምረውን አያምረውን ማያምረውን ደግሞ ያምራሉትትለምን ይህ እንዳለ ሱቋሎሽ